የጅጅጋ ዩኒቨርሲቲ ተማሪዎች ከመውጫ ፈተና ጋር በተገናኘ አጋጠመን ስላሉት ችግር ለመጠየቅ በዩኒቨርሲቲ ግቢ በተገኙበት በክልሉ የጸጥታ ኃይሎች ድብደባ እንደደረሰባቸውና የታሰሩም እንዳሉ ለዶች ቨለ ገለጹ። ላለፉት ሁለት ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ በዛሬው ዕለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪነት ተሾሙ። ሱዳን ውስጥ እጅግ የከፋ የሰብአዊ ቀውስ መከሰቱን የተባበሩት መንግስታት ድርጅት አመለከተ። ለሁለት ዓመታት ጦርነት ውስጥ በምትገኘው ሱዳን 12.7 ሚሊየን ሕዝብ መፈናቀሉ ተገልጿል። ሱዳን የተባበሩት አረብ ኤምሬት ለፈጥኖ ደራሹ ሀይል የምትሰጠውን የጦር መሳሪያ ድጋፍ እንድታቆም ይዘዝልኝ ስትል ለዓለም አቀፉ የፍትህ ፍርድ ቤት አይሲጂ አቤቱታ አቀረበች። አረብ ኤምሬት በበኩሏ ፍርድ ቤቱ ክሱን ውድቅ እንዲያደርገው ጠይቃለች። ዜናው በዝርዝር በጅግጅጋ ዩኒቨርሲቲ በዚህ አመት የተሰጠው የዩኒቨርሲቲ መውጫ ፈተና ውጤት አላግባብ ተሰርዞብናል ያሉ ተማሪዎች ጥያቄ ለማቅረብ ትናንት ወደ ተቋሙ ሲሄዱ በጸጥታ በክልሉ የጸጥታ ኃይሎች መደብደባቸውን አመለከቱ። ታስሮ የተወሰዱ ተማሪዎች እንዳሉም ለዶችቨለ ገልጸዋል። ለደህንነቷ ሲባል ስሟን ያልገለጸች ተማሪ ከመውጫ ፈተና ውጤት ጋር በተያያዘ ተማሪዎቹ አጋጠማቸው ያለችውን እንዲት አስረዳለች። ውጤት መጥቷል፣ አልፈናል። እንግዲህ አይተናል፣ በትምህርት ሚኒስቴርም በድረገጹም አይተናል፣ በሬጅስትራሉም በመጡ አይተናል እና እንዳለፈን ነው የምናውቀው። እኛ ከዛ ቴምፖ ነው የምንጠብቀው። በቃ ቴምፖ ስጡን ስራ እንፈልግ ነው። ሁለት ወር ሆነ። ተሰባሰበና ሄድን ቢሮ ማኔጅመንቱ ጋር ማለት ነው። ስንሄድ ወዲያው ወጣና የሆነ ወረቀት ተለጠፈ። ያ ወረቀት ምንድን ነው የሚለው ሰኔ ድጋሜ ነው የምትወስዱት። ከዛ ምንድን ነው ምክንያቱ ምናምን ሲባል ኩረጃ ተገኝቶበት ነው አለ። ነው ኩረጃ ከተገኘ ለምን መጀመሪያ ተለቀቀ? ነው ፋውል ተገኝቶበት አልቀረ ተባለ። ሙሉ ነው መሰረዝ ያለበት እንጂ ግማሹ ተሰርዞበት ግማሹ የሚወስድበት ምን ምክንያት የለውም። ከሌላ ግቢ መጥተው የተፈተኑት እየወሰዱ እዚህ ግቢ ውስጥ ሁሉም የተፈተኑ እየወሰደ ግማሹን ማስቀረት ምን ይለው ሌላኛው አስተያየት ሰጪ በበኩሉ በትናንትናው ዕለት ከውጤቱ ጋር በተያያዘ ዩኒቨርሲቲውን ፕሬዚዳንት ለማነጋገር ወደ ዩኒቨርሲቲው በሄዱበት ወቅት በመቶዎች በሚቆጠሩ የክልሉ ጸጥታ ኃይሎች ደረሰብን ያለውን እንዲህ ይገልጻል። ጉዳዩ ምን ደረሰ ብለን ለመጠየቅ ተሰባሰብን። እየገባን ነበር፣ ግን ማንም አይገባም ማንም አይወጣም ከዚህ አካባቢ እንዳትገኙ ይተባለን። ገና ግቢ በር ላይ ነን። እየመጣን ከውጭ ነው ምንወረውደ ወንተከራይ ተከራይተና ተሰባስበን ባለንበት ሰዓት በሰባት ወደ ስምንት ኮብራ ረዲ ነው እሱ መጡ። በቃ ድብደባ ጀመሩ ሴቶች ምናምን እንዳልነጓጉደዋል ደማ ማለ ያመለጥ ማለ እኔ ብቻ ምጫለሁ አሁን ግሪን እያነከሱ እና ውጤቱን መታሰብ ምንትን ማለት ብቻ ሳይሆን እንዴት እየተደረሰ ጉዳዩን ለመከታተል ለመጠየቅ በሞከራችን ነው እንጂ እኛ የነካነው ነገር የለም፣ እቃ ያጎደልነው ነገር የለም፣ ወደ ሰውም የሞከረው ነገር የለም። በሰላማዊ መልኩ ነው ግቢ ውስጥ ገብተን ለመጠየቅ ነው። ትምህርታቸውን በማጠናቀቃቸው ከዩኒቨርሲቲው ወጥተው ቤት በመከራየት በምዘናው ውጤት መሰረት የሚሰጣቸውን የትምህርት ማስረጃ እየጠበቁ መሆናቸውን የገለጹት ተማሪዎቹ በዚህም ከፍተኛ ችግር እንደገጠማቸው ይናገራሉ። ተማሪዎቹ ተፈጸመብን ያሉትን የኃይል እርምጃ በሚመለከት ከዩኒቨርሲቲው ትምህርት ፕሬዚደንትም ሆነ የተማሪዎች ዲን ማብራሪያ ለማግኘት የእጅ ስልካቸው ላይ ብንደውልም ባለማንሳታቸው አስተያየታቸውን ማካተት አልቻልንም። ላለፉት ሁለት አመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት የነበሩት አቶ ጌታቸው ረዳ በዛሬው ዕለት የምስራቅ አፍሪካ ጉዳዮች አማካሪነት ተሾሙ። የጠቅላይ ሚኒስትር ጽፈት ቤት ዛሬ በማህበራዊ መገናኛ ገጹ ባወጣው አጭር መረጃ አቶ ጌታቸው ከሚያዝያ ሶስት ቀን ሁለት ሺ አስራ ሰባት አመተ ምረት ጀምሮ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ መሾማቸውን አስታውቋል። አቶ ጌታቸው ረዳ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት መጋቢት ሀያ ዘጠኝ ቀን ሁለት ሺ አስራ ሰባት አመተ ምረት ነው በይፋ የተሰናበቱት። ለሁለት አመታት ጦርነት ውስጥ በምትገኘው ሱዳን እጅግ የከፋ ሰብአዊ ቀውስ መከሰቱን የተባበሩት መንግስታት ድርጅት አመለከተ። በመንግስታቱ ድርጅት የአለም የምግብ መርሃ ግብር በሰጠው መግለጫ ሱዳን ውስጥ አስራ ሁለት ነጥብ ሰባት ሚሊየን ህዝብ በጦርነቱ ምክንያት መፈናቀሉን አስታውቋል። በሱዳን የድርጅቱ ከፍተኛ ባለስልጣን ሻውን ሁጌስት እንደተናገሩትም ከስም ከአምስት ተፈናቃዮች አራቱ ሴቶችና ህጻናት ናቸው በሀገር ውስጥ የተፈናቀሉት ስምንት ሚሊዮን እንደሚደርሱ አራት ሚሊዮን ደግሞ ድንበር ተሻግረው በመሰደድ ረሃብና ሰብአዊ እርዳታ በሚፈልጉ ሀገራት ተጠግተው ለችግር መጋለጣቸውን ተናግረዋል። በአሁኑ ጊዜ ሱዳን ውስጥ የተከሰተው በማንኛውም መለኪያ የዓለማችን ከፍተኛው ሰብአዊ ቀውስ ነው ያሉት ባለስልጣኑ የጠና ረሃብ መኖሩንም አረጋግጠዋል። በመላ ሀገሪቱ 25 ሚሊዮን የሚጠጋ ህዝብ ወይም ግማሽ የሀገሪቱ ህዝብ እጅግ ለከፋ ረሃብ ተጋልጧል። አምስት ሚሊዮን ህፃናትና እናቶች የተመጣጠነ ምግብ አያገኙም። ይህ ሰው ሰራሽ ቀውስ ነው። ሰው ሰራሽ ነው። ምክንያቱም በግጭት የመጣ እንጂ በድርቅ ወይም በጎርፍ አሊያም በመሬት መንቀጥቀጥ የተከሰተ አይደለም። ሰው ሰራሽ ነው። ምክንያቱ ደግሞ በግጭቱ የሚሳተፉ ወገኖች ሰብአዊ እርዳታ እንዳይደርስ ስለሚያደናቅፉ ነው። ካለፈው ጥር ወር ወዲህ ብቻ ከአንድ ሺህ የሚበልጡ ሱዳናውያን ስደተኞች ወደ አውሮጳ ገብተዋል ወይም ለመግባት እየሞከሩ ነው ሲል የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን በበኩሉ ገልጿል። አድማጮች የምትከታተሉት ቴዶ ቸበለ ዲደብሊውን ዜና ነው። ሱዳን ፈጥኖ ደራሹ ኃይልን ዳርፉር ውስጥ ደግፋለች ስትል የተባበሩት አረብ ኤሜሬትን ለዓለም አቀፍ የፍትህ ፍርድ ቤት ከሰሰች። ሱዳን በትናንትናው ዕለት ለዓለም አቀፉ የፍትህ ፍርድ ቤት ባቀረበችው ክስ አረብ ኤሜሬት ምዕራብ ዳርፉር ውስጥ አረብ ባልሆኑት ማሳሊት ጎሳ ላይ በሚፈጸመው በተባባሰው ጥቃት ለፈጥኖ ደራሽ ኃይሉና ለአረብ ሚሊሻዎች ድጋፍ ማድረጓን እንድታቆም ትዕዛዝ እንዲሰጥ ጠይቃለች። የሱዳን ምክትል የፍትህ ሚኒስትር ሙአዊ ኦስማን በምዕራቡ የሀገራችን ክፍል የዘር ጭፍጨፋ በማሳሊት ጎሳ ላይ እየተፈጸመ ነው። ማሳሊቶች አረብ ያልሆኑ የአፍሪቃ ጎሳ ናቸው። በማሳሊቶች ላይ የዘር ጭፍጨፋው የሚፈጸመው በአረብ ኤምሪት በሚደገፈው በአብዛኛው አረብ በሆነው በፈጥኖ ደራሹ ኃይል በአር ኤስ ኤፍ ነው። የዘር ማጥፋት ስምምነት ሲረቀቅ ኮሚሽኑ ሁልጊዜም ቢሆን ድርጊቱ የሚፈጸመው የአንድ መንግስት ተባባሪነት ሲኖር መሆኑን እውቅና ሰጥቷል። ይህ ደግሞ በረዥም ጊዜ ሂደት የማሳሊቶችን መጥፋት የሚያመለክት ነው። ፈጥኖ ደራሹን ኃይል በጦር መሳሪያና በሀሳብ ጭምር በመደገፍ በመካሄድ ላይ ያለው የዘር ጭፍጨፋ ያለ አረብ ኤምሬት ትብብር የሚቻል አይሆንም ነበረ። የሚቀርብባትን ክስ በተደጋጋሚ ያጣጣለችው አረብ ኤምሬትስ በበኩሏ ጉዳዩን ፍርድ ቤቱ የማየት ስልጣን የለውም በሚል ክሱን እንዲጥለው ጠይቃለች። የውጭ ጉዳይ ሚኒስትሯ ሪም ካታቲት በበኩላቸው መልሰው ሱዳንን ከሰዋል። ይህ በዘር ማጥፋት ስምምነቱ ስላለን ኃላፊነት ሳይሆን ከሳሻችን ጉዳዩን ለዚህ ፍርድ ቤት ያቀረበው የማሳሊት ህዝብን ስቃይ ለማቅለል አይደለም። ከተዋጊዎቹ አንዱ የሆነው የአቤት ባዩ ዋነኛ ፍላጎትና ዓላማ በሀገሬ ላይ ለሚያቀርቡት የሐሰት ክስ ፍርድ ቤቱን መጠቀሚያ ለማድረግ ነው። በዚያም ላይ በጦርነቱም ሆነ በዓለም አቀፍ ህግ ጥሰት ካለባቸው ዋነኛ ተጠያቂነት ለመሸሽ ነው። እንዲያም ሆኖ ጉዳዩ ባለም አቀፉ የፍትህ ፍርድ ቤት ውሳኔ እስኪያገኝ አመታት ሊወስድ እንደሚችል ነው የተገለጸው። የተባበሩ መንግስታት ድርጅት ባለፉት ሳምንታት ጋዛ ውስጥ በቀጠለው የአማራ ክልል ግጭትና የጤና ባለሙያዎች ፈተና የኢትዮጵያ የጤና ባለሙያዎች የደሞዝ ጭማሪ በመጠየቅ የጀመሩት የዘመቻም የትግራይ ተመላሾች ያጋጠማቸው ስጋትና ችግር ያልናቸውን ሶስት ርዕሶች የዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይሰማሉ። በአማራ ክልል በሚደረገው ግጭት የሚጎዱትንም ሆነ ሌላውን ህብረተሰብ መርዳት እንዳልቻሉ የጤና ባለሙያዎች አስታወቁ። ባለሙያዎቹ እንደሚሉት በመንግስትና በፋኖ ታጣቂ ኃይሎች ጉዳተኞችና ህሙማን ወደ ጤና ማዕከላት እንዳይሄዱ፣ መድኃኒትና የህክምና ቁሳቁስም የጤና ማዕከላቱ እንዳይደርስ እንቅፋት ሆኖባቸዋል። የጤና ባለሙያዎቹ ማህበር እንደሚለው ደግሞ አንዳንድ አካባቢ አባላቱ ይታሰራሉ፣ ይንገላታሉ፣ ደሞዝና ሌሎች ጥቅሞችን በወቅቱ አይደርሳቸውም የደሴው ወኪላችን ኢሳይያስ ገላው የጤና ባለሙያዎችና የማኅበሩን መሪዎች አነጋግሮ ተከታዩን ዘገባ ልኮልናል የአማራ ክልል የጤና ባለሙያዎች አገልግሎታችን በተገቢ መንገድ ለሁሉም ተደራሽ ለማድረግ አሁን በመንግስትና በፋኖ ኃይሎች መካከል እየተካሄደ የሚገኘው ጦርነት ፈተና ሆነብን ሲሉ የጤና ባለሙያዎች ይናገራሉ። ሌሊት አሁን ሰው ቢታም ወደ ሕክምና መድረስ አይችልም። ኮማንድ ፖስት ያለ ተሽከርካሪ የፈለገ ሰዓት አይንቀሳቀስም። ወይ በእግርህ ነው መራጃ ጥቅም። አሁን ባጃጅም አይቻልም እና በጣም ትልቅ ተጽዕኖ ነው ያለው። ግጭትም ሲኖር ያው የሚቆስል አካል ይመጣል፣ የተለያየ ከሁለቱም አካል በክልሉ ያሉ የጤና ባለሙያዎች ተመሳሳይ ክፍያ ለአገልግሎት እያለመከፈልና የትርፍ ጊዜ ክፍያን ወቅቱን ጠብቆ እያለመከፈል ተጨማሪ የጤና ባለሙያዎቹ ችግርም ሆኖ ተነስተዋል። በተለይ በዚህ በተፈጠረው ችግር ደሞዝ የማይከፈላቸው ሁሉ ሪሞቴሪያ ላይ ያሉ ብዙ ወንትኖች ሰአ ያለሁኝ እኔ ደሞዝ የስምቶር አልተከፈለንም፣ ጭማሪ እስካሁን አሁን አልተስተካከለንም የሚሉ ምንግኑ ጤና ባለሙያዎች አያለሁ። ህይወታቸውን ላደጋ ጋልጠው ሙያዊ ግዴታቸውን በመወጣት ማህበረሰቡን እያገለገሉ ያሉ የጤና ባለሙያዎች በፈተና ውስጥ የሌሎችን ህይወት የመታደግ ተግባርን እየተወጣን ነው ይላሉ። ይህን ተጋፍጦ የሚመጣውን ለመቀበል እቤትም ሆነ እኮ ትሞት አለ ዝሮ ተቋሙ ላይ ህዝቡ መንግስት በሰጠው የስራ ክፍል ህዝብን ከማገልገል አንጻር ቦታው ላይ እያገለገለ ነው። ምንም ባልተቆራረጠ ሁኔታ እንደ አማራ ክልል ያለው ችግር ነው። ሁለት ዓመት ሊሞላው ጥቂት ጊዜ በቀሩት የአማራ ክልል ግጭት ውስጥ መድኃኒቶች በመንገድ ላይ መዘረፍ የበጀት እጥረትና የትራንስፖርት አለመኖር ለጤና ባለሙያዎቹ የተሟላ አገልግሎት ለመስጠት ፈተና መሆኑም ይገለጻል የአማራ ክልል የጤና ባለሙያዎች ማህበር ፕሬዚደንት አቶ ሻምበል ፈንታይ በበኩላቸው ማህበሩ በክልሉ እየተካሄደ በሚገኘው ጦርነት ምክንያት ከቦታ ቦታ ተንቀሳቅሶ አባላቱን መደገፍ ባይችልም በአባላቱ ላይ የሚደርስ እስራትና መንገላታት ተገቢ አለመሆኑን ግን ይናገራሉ። የሚደርስባቸው ጉዳትም ደግሞ በአስቸኳይ ጉዳቱ መቆም መቻል አለበት። ምክንያቱም ባለሙያው ገለልተኛ ሆኖ የሚሰራ አካል ነው። ሰው ለተጎዳ ሰው ሁሉ ማገልገል ግዴታው ሆኖ እያለ በባለሙያ ላይ የሚደርስ ጉዳትና እስራት፣ ሌሎች መንገላታት ካለ ብቻ ገቢ አይደለም። በተለይም የትርፍ ጊዜ ክፍያና ሌሎች የመብት ጥያቄዎችን በሚያነሱ የጤና ባለሙያዎች ላይ የሚደርስን ማዋከብና ስርዓት በተመለከተ ለክልሉ አመራር የማቅረብ ስራ እየተሰራ ነው የሚሉት አቶ ሻምበል ችግሮችን በአግባቡ ለመፍታት እየሰሩ እንደሆነ ይናገራሉ። ያው ለጤና ባለሙያው እኛም ጥብቅና ከመቆም አንጻር ተወካይ እንደመሆናችን መጠን ችግሮች በአግባቡ መፈታት ይችሉ ዘንድ ከሚመለከቱ አካል ጋር ሁሉ እየተገናኘን ያው ዲስከስ እያደረግን ያለንበት ሁኔታ አለ። ችግሮች እንዲፈቱ ማለት ነው። እና ከባለፈው ከጅምሩ ሁኔታ የነበረው አሁን በተወሰነ መልኩ እየተሻለ የመጣበት ሁኔታ አለ። አሁን በአማራ ክልል የጤና ባለሙያዎች በነፃነት ስራቸውን እንዲሰሩ ለማስቻልና ና መድኃኒቶች በተገቢው መንገድ ለማህበረሰቡ እንዲደርሱ የጦርነቱ ተሳታፊ አካላትን የማግባባት ስራ በመስራት ችግሩን ሙሉ በሙሉ መቅረፍ ባይቻልም መሻሻል እንዳለ የአማራ ክልል ጤና ባለሙያዎች ማህበር ሰብሳቢ የሆኑት አቶ ሻምበል ፋንታዬ ተናግረዋል። ያው ሙሉ ለሙሉ ተቀረፈ ባይባልም አትሊስት የተወሰነ መሻሻል አለ። በተለይ መድኃኒቶች ከመዘረፍ በተለያየ ቦታ ከመቃጠል በአግባቡ ለህብረተሰቡ እንዲደርሱ በማድረግ እኛም ያው በተለያየ ግንኙነት አግባብ ለሁሉም ሊደርስ በሚችል በግጭቱ በተቃራኒ ወገን ያለው ሁኔታ ላሉትም እንዲደርስ ለማድረግ እኛም ጥረት አድርገናል። ለዶቼ ቬለ ዘገባ ኢሳያስ ገላው። የኢትዮጵያ የጤና ባለሙያዎች የጠየቁትን የደሞዝ ጭማሪ ተገቢ መልስ ካላገኘ የስራ ማቆም አድማ እንደሚመቱ አስጠነቀቁም። በአብዛኛው በመንግስት የጤና ተቋማት የሚሰሩ የጤና ባለሙያዎች እንደሚሉት እስካሁን የሚከፈላቸው ደሞዝ የቤት ኪራይ፣ ትራንስፖርትና ቀለብ ለመሳሰሉ መሰረታዊ ፍላጎቶች እንኳ ለማሟላት አይበቃም። ባለሙያዎቹ ፍትሐዊ ደሞዝ እንዲከፈላቸውና የተሻለ የሙያ ጥቅም እንዲሰጣቸው የተቀናጀ የማህበራዊ መገናኛ ዘዴ ዘመቻም እያደረጉ ነው። ስዩም ጌቱ ከአዲስ አበባ አንዲት ሐኪም አነጋግሮ ተከታውን ዘገባ ልኮልናል። ከከፍተኛ የጤና ባለሙያ ስፔሻሊስቶች ጀምሮ ዶክተሮች፣ ነርሶችና የቀዶ ጥገና ባለሙያ የሆኑ የጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴ መተግበሪያዎች ህይወትን ስንታደግ ቆይተናል፣ አሁን ደግሞ የእኛን ህይወት ታደጉን በሚል መፈክር ስላለባቸው ዝቅተኛ የደመወዝ ጥያቄ እያነሱ ነው። ለጤና ባለሙያዎች ታመው ራሳቸውን ማሳከሚያ ብሎም በልተው ሊሰሩ የሚችሉበት ክፍያ እንደማያገኙ በቅሬታቸው እየገለጹ ነው። በእንቅስቃሴ ውስጥ ከሚገኙ ጠቅላላ ሐኪም የሆኑ የጤና ባለሙያ ለደህንነታቸው ስባል ስማቸውን ባይገልጹም አስተያየታቸው ማለታቸውን ግን አጋርተውናል። የጤና ሴክተሩ ተገቢውን የሆነ አቴንሽን እያገኘ አይደለም። ተገቢውን ትኩረት እያገኘ አይደለም። ይህንን ደግሞ በገፍ የምንመለከተው የጤና ባለሙያ ላይ እየደረሰ ያለውን ግፍ በመመልከት ነው። ለምሳሌ አንድ ጠቅላላ ሐኪም የወር ደመወዙ ከታክስ በፊት ያለው አስር ሺ ስድስት መቶ ብር ነው። ሰላሳ ፐርሰንት ታክስ ተደርጎለት እንኳን መንግስት አዲስ ባወጣው የድህነት ስኬል ውስጥ እንኳን ድሀ ከሚባሉት መደብ ውስጥ ነው የሚገባው። ስለዚህ ዋነኛው ጤና ሴክተሩ በትክክል አቴንሽን ተሰጥቶት ቢሆን ኖሮ ጤና ባለሙያው እንደዚህ በወረድ ደመወዝ እየተቸገረ አይሰራም ነበር። ዋነኛው ጥያቄ አሁንም የምንለው ነገር የደሞዝ ጭማሪ ያስፈልጋል። የጥቅማጥቅም ጭማሪ ያስፈልጋል። በጣም ብዙ ጥያቄዎች አሉን። እነዚህ ሁሉ ሊመለሱልን ይገባል ነው የምንለው። ምስራቅ አፍሪካን ጨምሮ ከበርካታ ሀገራት አኳያ ኢትዮጵያ ለጤና ባለሙያዎቹ የሚትከፍለው ክፍያ እጅጉን ዝቅተኛ ነው ብለው የሚገልጹት የጤና ባለሙያዎቹ የአለም ጤና ድርጅት ዝቅተኛ የጤናው ዘርፍ በጀት እንኳን ለዘርፉ አለመመደቡን በቅሬታቸው ገልጸዋል። የአለም ጤና ድርጅት እንኳን የአንዲቱን ሀገር ሄልት ሴክተር በጀቱ የጂዲፒ ዋን አምስት ፐርሰንት መሆን አለበት ብሎ እንኳን ሪኮመንድ የሚያደርገው በትክክል ተሰርቶ ቢሆን ኖሮ የጤና ባለሙያዎች ደሞዝ ላይ አብሮ የሚታይ ይሆን ነበር። ስለዚህ ይሄ ትክክል አይደለም ብለን እናምናለን። እንግዲህ ዶክተሩ አስር ሺ ስድስት መቶ ከሆነ የሚከፈለው ሌሎችን አስብ። ነርሶች አሉ፣ ሚድዋይሶች አሉ፣ አዋያዥ ነርሶች አሉ፣ ላብራቶሪ ቴክኒሽያን አሉ። እነዚህ ሁሉ ስድስት ሺ ደሞዝ ነው እየተከፈላቸው ያለው። በዚህ ኑሮ ሁኔታ እንዴት ነው ጤና ባለሙያ የሚኖረው? ሐኪሞቹ በማህበራዊ መገናኛ ዘዴ እንቅስቃሴ ከማድረግ ባለፈ ጥያቄያቸውን በተደራጀ መልኩ ለሚመለከተው የመንግስት አካል ለማቅረብ ምን አይነት ጥረት እያደረጉ ይሆን? ጤና ባለሙያው ቀደኒት ያልተገኘላቸውን በሽታዎች ጨምሮ ራሱን ለሪስክ እያጋለጠ ነው የሚሰራው እና ይሄንን መሰረት አድርጎ ማስተካከያ እንዲያደርግ ከዚህ በፊት ሁለት ሺ አስራ አንድ ጠይቀ ነበረ። ነገሩን ለማብረድ የተደረገ እንጂ አጥጋቢ ምላሽ አላገኘንም። ስለዚህ ይህ ነገር አፕሮፕሬስ ስካልተመለሰ ድረስ አሁንም ጤና ባለሙያ ጥያቄ መጠየቁም አያውቁም። ከዚህ በኋላም የምንችለውን ያክል እንቀጥላለን በጥያቄያችን። አለ ጥያቄው ምላሽ ባያገኝ እንኳን አንድ የጤና ባለሙያ ጤና ባለሙያ ሲሆን ቃል ገብቶ ህብረተሰቡን ለማገልገል ኦካቲቆዝ የምንለውን ነገር ገብቶ ይወጣል አይደለም